ሁለቱም አንድ ላይ ብጠሩ እኮ ችግር የለም። አራቱም አንድ ላይ ይመጣሉ። ወንዶችና ወንዶች ይጣላሉ፣ ሴቶችና ሴቶች እንደዚህ ሆኖ እኮ ነው። በግል ብጠሩ እኮ ችግር የለም። ልጁ አንቺ መላኩ ብለዋል። ማታ አዲስ

ቅመሞች የእኔ ውዶች፣ እኔ ቅመሞች አታለቅሱ። ይህ መቶ ነው የምነግራችሁ ማለት እንዴ ለእናንተ ማን አለብኝ? እኛ ማን አለን? ማንም እኛው እኛው። ደግሞ እርስ በእርስ ለማን ብላችሁ ነው የምጣሉ? ማለት ምን ጎደለባችሁ ራሳችሁ? ምነው ግን እነዚህ ልጆች ምንድን ነው ያስነኩን ማሪያም ይሄ ማቁ ሰው ደሞ ወይ ቢ ወይ ቢ ይላል። እሷኮ እውነቷኖ ኮ እንዴ እሷኮ እያጣራች እኮ ነው ነገሩ እያጣራች ነው እናንተ አልገባችሁም ልጅቷ ኮ ከኋላ ላይ ምን እንዳለ እያጣራች ነው እብዚአብርን እኔ አሁን ይ ትምትትይሄ ትምህርት ነው። ምን ንደሆነ ታቃላችሁ? አንድ ሰው ህወታችሁ ላይ ስመጣ አንድ ሰው እናንተ ለመፈተን እንደዚህ አይነት ነገር ሲያድርግ ያች ሴት ደግሞ ህወቴ ላይ ለዛሬ ሳይሆን ለወደፊት እንዴት መሆን ይችላለ? ምን አለ ኮላ ላይ ይሄ ነገር ያዋጣል ወይ አዋጣም? እዚ ጋ ማረጋገጣለ ብንብላኩ ነ እሳት እኮ ልጅቱ ኢሳት ናት። በስማእግዚአብሔር ሁሌ ነገር ነው። ፈጣሪ ሰጣት፣ ፈጣሪ ጠብቃትና ማለት ነው። የኔ ልዕልቴ ነች ጨረቃ፣ እሳት በቃ፣ እሳት ናት።

ማን ያውቃል ከኋላ ላይ ምን እንደሆነ። ይውጣናል እኮ ወደ ቤት እነሱ ገብቶ ልጅ ወልዶ እና እንደዚህ ትልቅ ቦታ ይደርሳል። ግን ከኋላ ላይ የሚመጣ ነገር ዛሬ ምንድን ነው? ዛሬ አይቼ አይቼ እዛ ቀጥ እላለሁ ብላ እኮ ነው። ብዙሪያ ያለውን ሰው ሙላ እኮ በንግግርም ሆነ

እንዴ፣ ማቁ ትፈልጋለች ማለት ነው። እዚህ ጋር የሚከተሏት እህቶቼ ሁሉ ከሀይሚዬ ምን ምናልባት በሁለት በሶስት አመት ይበላለጡ እንደሆነው እንጂ ሁሉም ህፃናቶች ናቸው። እያየኋቸው ሁላችሁም ሀያ ላይ አስራ ስምንት ላይ ሁላችሁም ተናነሽ ፣ አሁን ብዙ ተናነሾች ናቸው። እኛ እንኳን እኛ እንኳን እናቶቻችንን አይደለም። እኔ አሁን በቃ እሷ እኮ ስማርት መሆኗ እኮ ነው እየገረመኝ ምን እንደሆነ። ይሄ እኛ ትምህርት ለእኛ ትምህርት ነው። ምን እንደሆነ ታውቃለህ? ተማሩ። ህወታችን ላይ ብዙ ነገር ያጋጥማል ህይወታችን ላይ ብዙ ነገር እንትን ያደርጋል። አሁን ብሩኬ ለምሳሌ እች ሶስና የምትባለው ጋር መጀመሪያ ከሀይሚ በፊት ይተዋወቃሉ። ቲክቶክ ቪዲዮ ምናምን ሰሩ አለች። እሺ ብዬ ወንድምና እህት ተብለን እሺ ብለን አለፍኩታል። ከዛ ፍቅረኛ ይናት ህይወት ናት ብሎ ይዞ መጣ ፍራንክ። አስራ አምስት ቀን ሙሉ ፍራንክ ሰራ። እሺ ብለን አለፈን። ከዛ በኋላ ቀጥሎ ደግሞ ከዛ በኋላ ደግሞ ቀጥሎ አልጋ ላይ ቪዲዮ ሲሰራ እቺ ልጅ ምን አይነት ስሜት ይሰ ሁንደው ስሜቱ ታይ ስሜቱ ታይ፣ ችግር የለውም ስሜቱ ታይና ሀይሚ ምን እንዳደረጋችሁ ታውቃላችሁ ብላ ምንድን ነው ያለው? እናንተ አይገባችሁም እንዴ ምን አለ ያሉት አንዳንድ አይገ አልገባቸውም አንዳንድ ገገማ ሰዎች መማሩን ትተው ይሳደባሉ ይችን ጀግና ማለት ነው መሆን ስለማይችሉ ደናዞች ደናዞ ደናዞ ላ ብሎ የወንድ አምላኪዎች ማለት ነው ቢኖር ማለት ደግሞ ይሄ ወንድ መጅላለጥ አትወድማ ወንድ ጋር ይሄ ሄዳ

አንቺም የሚያስከብርሽ እኮ ባልሽ። አንቺ ካላስከበር ማ ነው የሚያስከብርሽ እንዴ? እ በተግባሯን ያለች ስልስታ ሴት ልጅ ክብር አለ። መጀመሪያ የኔ የሚባል ሴት እሷን ማክበር አለባት። በቃ አንቺ የምትናገሪው ንግግር ላይ የሚታወሪው ነገር ላይ ሴት ልጅ የኔ ናት ያለችው ሴት ልጅ ካላከበረን ማን እኔ ማለት እግዚአብሔር ሀይሚ አትግስተኛ ና ትግስተ ምንዶ ትግስቶ ምንደሆነ ታቃላችሁ። ያኔ ያኔ ልጅቶ አልጋ ላይ ቁጭ ብላ እኔ ብሆን ወጋታ ነው እንጂ ወደኋላ። ልጅቷ ግን ትግስተኛ ሆና ቁጭ ብላ ከዛ እሺ ብላ ፍራንክ ነው ስል እሺ ካሜራ አጥፉ ብላ ቀጥ ብላ ወደ ቤቱ ሄዳ እኔ ደግሞ አንድ ደግሞ የዝጋ የታዘብኩት ነገር ማለት ነው። ወልዶች የእሱ ወንድሞቹ በቃ ፕራንክ ነው ይቅርታ ብሏን ይቅርታውን መቀበል ነው። እያንዳንድ እያንዳንድ ምሽቱን እንደዚህ ቢያደርጉ ምሽቱ ትቀበሏ አንደች

እንዴት ቪዲዮ ላይ እያ ቪዲዮ ላይ ገብታቸው ንግግር ብቻ ታያት። እሷ እንዳት መኪናት የመጀመሪያ ፕራንክ በዳም ይሁን ጋይስ ሃይሚን እኮ ዝቅ አድርጎ እየሰራው ነው ማለት የሚል ዩቱበር ከእነሱ ውጭ አንዳንድ ዩቱበሮች እናያለን። ሁላችንም ፕራንክ ይደረጋል፣ ግን በእንደዚህ አይታላቅም። አሁን አብርሃም አለ አብርሃም አለ አሁን አይደል ፕራንክ ያደረጋል እንደዚህ ግን ከንግግራቸውም ከምንም ይቆጠባሉ። ማለት ያስተዋሉ ምናምን ነው እናንተ አንድ ቀን ሮታ

አንድ ሰው የራስሽ ነሽ የራስሽ ነው ብለሽ ሁሌ ካስቀየመ በኋላ ከሰደበኝ በኋላ ከቆሸሸኝ በኋላ ከዛ በኋላ እኔ የምናደድበት ነው የምላቸው። የሁላችሁ እህቶች የምናደደው ማለት ነው ህተ የገዛ ወንድሞች ቢሆንም እነሱ በሚስታቸው ላይ እንደዚህ አድርገው ቢሆን ማንኛዋ ሴት ናት የምትቀበል? ነው ጥያቄ

ወይኔ ወይኔ ዛሬ ምን አይነት ቪዲዮ ይዞ ነው የሚመጣው? ደሞ ፖስት እያደረጉ ስቶሪ ላይ ገባ

እንዴ አስባቸው፣ ይሄ ሁሉ ህዝብ የሚጠብቃ ሴት አንከባክቦ መያዝ አለባት። አንከባክቦ መያዝ አለባት። እንዴ ልጅቷ ላይ ላፊ ማውራት አያስፈልግም። የሚሰድባት ሰዎች እንደ ፈጣሪ ልሳናቸውን ለምንድነው የወንድ ዛፌሮች ነው የምትሳደቡ? ሴት ሆና ሴት ላይ እንደዚህ ይጨክናል። እንደ እሷ ቦታ ቢትሆን እኔ ይገላለሁ እንጂ አልፈታም፣ እግዚአብሔርን ማለት ነው

ልጅቷ ጀግና ናት። ለምንድን ነው የምታለቅሱት? እናንተ ለምንድን ነው የምታለቅሱ? ሀይሚ ደህና ናት፣ ምንም አልሆነችም። አንድ ጥያቄ እኔ ግራ የገባኝ ጥያቄ ብቻ ይሄኮ እሶ እያስጨነቃት ያለ ጥያቄ ማለት ነው። አይሚ አሁን መጀመሪያ ከአይሚ በፊት ነው የሚተዋወቁት። ቲክቶክ ቪዲዮ አንድ ቀን ሰርቷል። እሽ ብላ እነዚህ እንደ ኢትና እንደ ወንድም ነ ብሎ አሉ ስብ፣ እሽ ብዬ ተቀበልኩ። ከዛ ሁለተኛው ጊዜ አይሚ አስራ አምስት ቀን ሙሉ ፍራንክ አደረጋ፣ ፍቅረኛ ናት፣ ወት ናት ምናምን ብሎ። ከዛም እሶ መለሳ ፍራንክ አድርጋ እሺ ብላ ተቀበለች። እሺ ብላ ተቀበለች። ቆይ እሺ ብላ ተቀበለች። ሶስተኛ ዞር ማግኘታ ላይ ይሄ ሰውዬ ይዞ መጥቶ ልጅቷ ጋር ቪዲዮ ሲሰራ ለሀይሜ ስሜቷ ምን አይነት ስሜት ይሰማታል? የምን ይቅርታ ነው ይሄ ምን ምን አይነት ስሜት ነው ይሰማታል? እንደ ልጅቷ የእራስ እናትን ድንጋይ ሸክሞ እንደ እራሳችሁ አስቡ ማለት ማናችን ብትሆናችሁ፣ ይሄ ሃይኒት ላይ አላበዘሽም ምናምን ናቸው። አይ እንደ እሱ በቃ ታያት ታይ እንሂድ ይላል። አይኒ ደግሞ ማለት ነው አትምልም። ትክክለኛ ነገር ስትል ግን እግዚአብሔርን ትላለች። አትምልም ካለ እናንተ እሷም፣ እሺ የአንቺ ጥፋት ነው። ና እሱ ልጁ ከመጣ ይጣላሉ። ለዛ ኮ ነው ሳቢኛ ማንገድዳ ነበረ ኮ ለዛ ሀይሜን ለማስታረቅ። አሁን ዳኔና ብሩክ አንድ ላይ ከተገኝ ነው ይጣላሉ። ለዛ ሶሲ ብቻሽ ናይ እነሱ ላስታረቃቸው ነ የኔ ይሆን ደግሞ እዛ ጋር እኛ ራሳችን መታረቅ እንችላለን ማለት እኮ ነው እናንተ ይሄ እኮ እሷ የምትለው ጭንቅላት ያልተረዱ ተረዞች ሁላ